በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ ምሕረትና ደግነት የሚያስተዳድረን የሚያስተዳድራችሁ ፍቅሩ ብዙ ምሕረቱ ብዙ ማዳኑ ብዙ የአባቶቻችን አምላክ ክብር ምስጋና ያለው ጌታ የወደዳችሁ ያከበራችሁ ብሩካን እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተዘረጋ ጊዜ ዕዳ በደላችንን ሲከፍል የተከፈለለት ሕዝብ የዳነ ሕዝብ ያደረገን ሀብተወልድ ስመ ክርስትናን የሰጠን የአባቶቻችን አምላክ ክብር ምስጋና እስከዘላለም ይገባዋል። ብሩካን እግዚአብሔር ልጆች በትምህርታችን ሕይወታችንን በትምህርቱ መብራት ከማየታችን በፊት ሁለት ቤተሰቦች ምንረዳዋለ አለ ነገና ዛሬ ማሳሰቢያ እናቀርባለን። እነዚህ ቤተሰቦች ድጋፍ ያስፈልጋቸዋል። ስትሮክ አድርገዋል። መቋቋም በደንብ በቋሚነት ታከመውም። ተመግበውም እንዲኖሩ አንድ ሴት ልጅ ብቻ ነች ያለቻቸው። እነዚህም ቤተሰብ እንረዳለን። የወጠኛ 11 413 80 ስልኬ ነው ዋትሳፕ፣ ቴሌግራም፣ ቫይባር ላይ ያለው። እግዚአብሔር ባካችሁ ፊቱን ያብራላችሁ። ማደሪያውን በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው። ከማታም ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበረ ኦሪት ዘኍልቍ ምዕራፍ 9 ቁጥር 15 እንግዲህ ይሄ በሙሴ እና ዘመን በሕዝቡ በእስራኤል መካከል የአምልኮ ስፍራ ድንኳን ወይም በግዝ ደብተራ ይባላል፣ በአማርኛ ድንኳን ተተክሎ፣ በዛ ውስጥ ደግሞ የሕግ ጽላት ተቀምጦ፣ ቤተ መቅደስ ተሰርቶ፣ ተንቀሳቃሽ ድንኳን መንገደኞች ናቸው እና ከግብፅ ሀገር ወደ ሀገራቸው ይሄዱ በመንገድ ብቻቸውን እንዳይሆኑ መበላት ብቻ መጠጣት ብቻ መልበስ ብቻ ሽቶ መቀባት ብቻ መዋብ ብቻ እንዳይሆን ኑሮ ወይ መሄድ ብቻ ወይም ስለ ኑሮ ስለ ጠዋትና ማታው መና ማሰብ ብቻ እንዳይሆን ኑሮ፣ እግዚአብሔርም እንዲታሰብ እግዚአብሔርም ስፍራ እንዲኖረው አብሯቸው የሚጓዝ የሚመራቸው፣ የሚከተላቸው እሱ እንደሆነ እንዳይረሱ በመካከላቸው የአምልኮ ድንኳን ወይም ደብተራ ኦሪት የምትባለዋ የኦሪት ድንኳን ተተክላ ነበረ፣ እና ድንኳኒቱ በተተከለች ቀን ደመናው የምስክሩን ድንኳን ሸፈነው። ከጠዋት እስከ ማታ እሳት ይመስል ነበር። ልዩ ምልክቱ ደግሞ በድንኳኑ ጠዋትም ማታም ስታዩት እሳት የሚነድ ይመስል ነበር። ድንኳኑ የተሰራው በጨርቅ ነው። ጨርቁን አልፎ ብርሃኑ ይወጣ ነበር። የተለየ እሳት ነዶ ሳይሆን ሰማያዊ አምላክ ወይም የመለኮት መገኘት ምልክት ነበር። በዚህ ምክንያት እስራኤል እያፈሩና እየታፈሩ ይኖሩ ነበር። እግዚአብሔር መካከላችን አለ ብለው እንዲያምኑ ሁኔታው ያስከትዳቸው ነበር። የእግዚአብሔር መገኘት በመካከላችን ምልክት ሲኖር ኑሯችን እንደተለመደው ሰው እንደሚኖሩ ኑሮ አይደለም የሚሆነው። ሌላው ቀርቶ ቤታችን ጸሎት ቤት ስንሰራ ቅዱሳት ስዕላት ስንሰቅል የሚሰማን ስሜትና፣ ምንም በሌለበት ልሙጥ ቤት ስንኖር የሚሰማን ስሜት የተለያየ ነው። እና እግዚአብሔር አጠገበ አለ ብሎ ልባችን እንዲያስብ የሚያደርጉ አይከኖች አሉ፣ ቅዱሳት ስላት አሉ፣ ቤታችን የምናስቀምጣዊ ጸበል አለ፣ ቅዱሳት መጻሕፍት አሉ፣ ጸሎት መጻሕፍቶቻችን፣ መጽሐፍ ቅዱስ። እነዚህ እነዚህ ነገሮች ስንመለከት አብሮን እግዚአብሔር እንዳለ ያስታውሰናል። አይደለም እኛን ልጆቻችን ሳይቀሩ ምንም ሳይማሩ ምንም ሳያውቁ እግዚአብሔር መካከላቸው እንዳለ እንዲሰማቸው የሚያደርጉ ናቸው። እኔ በሕጻንነቴ በልጅነቴ እናታችን ቤታችን ያው ስዕል ቅዱሳ ስላት የሉ። ያለው ግን አንድ የእናታችን ጓደኛ አለች እና አንዳንድ ፕሮግራም ሲደረግ በዓል ሲሆን ምሳ ግብዣ ወይ ራት ግብዣ ይደረግና ተነስተን ተሰብስበን እነሱ ቤት እንሄዳለን። እነሱ ቤት ብፌ ላይ የሚየማርያም ልጇን አቅፋ መላእክት ጌታችን ተሰቅሎ ግራና ቀኝ ዮሐንስና መቤታችን ቅድስት ድንግል ማርያም ቆመው የሚያሳዩ ቅዱሳት ስላትን አይ ነበረና እንደ ልጅ ከመጫወት ይልቅ በፊቷ አጠገብ ቆሜ ትኩር ብዬ ያንን እነዛን ቅዱሳት ስላት እመለከታለሁ። ስመለከት አንድ መለኮታዊ ነገር እንደሆነ ይገባኛል። እንግዲህ ይገባኛል ብቻ ምድራዊ ነገር እንዳልሆና ቤት ውስጥ ሌሎች ፎቶዎች አሉ የቤተሰቡ የልጆች ፎቶ የተሰቀለ አለ፣ ግን እሱ ላይ አላአተኩሬ አልመለከትም። የበለጠ የሚስበኝ ግን ይሄኛው መለኮታዊ ነገር ነው ብዬ እንዳስብ ያደርገኝ ነበር በልጅነቴ። ሁላችንም እዚህ ውስጥ የምንሰማ ሰዎች ሁሉ የራሳችን የተሻለ ትዝታ ይኖረናል። በልጅነታችን ከምናያቸው የተነሳ መለኮታዊውን ነገር እንድናስብ የሚያደርጉ ነገሮች ቤት ውስጥ ተሰቅለው ተቀምጠው አስበን ሊሆን ይችላል ያደግ ነው እና ትንንሽ ልጆቼ የአንድ አመት ተኩል ልጄ ትንሿ ልጄ ኦፍራ ትባላለች። አንዳንዴ መስቀሉን የእመቤታችንን የጌታን ታያለች ቤት ውስጥ እና መስቀሉን ስትመለከት ባቢ አሜን ትላለች። የእመቤታችንን ስትመለከት መሳም ትፈልጋለች፣ አሜን ትላለች። ይህን ያስረዳት ለትንሿ ልጅ የምንድን ነው ብትሉ ራሱ መለኮት ቋንቋ አለው፣ ይናገራል። እንደሰማችሁት ማደሪያው በተተከለ ቀን ደመናው የምስክሩን ድንኳን ሞላ እና የሚመውላው ነገር አለ ቤት ውስጥ እኛ እግዚአብሔር ማደሪያ ስናዘጋጅለት ልባችን ሰውነታችንም ውስጥ ቤታችንም ውስጥ እግዚአብሔር እንዳለ ማሳየት ስንጀምር ቤታችን ውስጥ የሚሞላ መንፈሳዊ ደመና አለ። ያ ደመና ደግሞ ተናጋሪ ደመና ነው። የሚያበራ ደመና ነው። እያያችሁ የሚያበራ ድንኳን እና የሚናገድ ደመና ነው የማታው ማታ ላይ ሌሊቱ ላይ ያበራ ነበር ይላል። አሁን እንደሰማችሁት ድንኳኑ የሚበራ ደመና፣ የሚናገር ደመና ቤታችንን ይሞላል እና ዝም ያለ ቤተሰብ ውስጥ እነዚያ መንፈሳዊ አይከኖች ይናገራሉ። ኢየሩሳሌም ስትጎበኙ በካቶሊካውያን በኦርቶዶክሳውያን አብያተ ክርስቲያን ጥንታውያን ገዳማት የግሪክ ኦርቶዶክሳውያን ጋር ስትገቡ፣ ካቶሊካውያን ጋር ስትገቡ ሰዎች አስጎብኞች የሉም እዛ ቦታው ላይ የተፈጸመውን የወንጌል ታሪክ የሚተርክ ሰው የለም። የሚተርኩት የተሰቀሉት ቅዱሳን ስላት የተቀመጡ መንፈሳዊ አይከኖች ናቸው። ዝም ብላችሁ ታዳምጧቸዋላችሁ። ዝም ብለው ይናገራሉ። ይገርማችሁ ይሄ እግዚአብሔር በማደሪያ ውስጥ የምንሰጠው ክብር የራሱ አፍ የራሱ ቃል የራሱ ሞገስ የራሱ ክብር እንዳለው ማሳያ ነው። በእኛ በኦርቶዶክሳውያን ቅዱሳን ስላት ትልቁ በአምልኮ ስራ ስፍራችን ውስጥ የሚናገሩ የምስክር አይከኖች ናቸው። ይህን የምትሰማው የፕሮቴስታንት እምነት ተከታዮች ብዙ እንዳላቸው አውቃለሁ። የሚገርማችሁ ልጆቻችን ይዘን ስንሄድ እኛ በቀዳሴው ተመስጠን በጸሎቱ ውስጥ ገብተን እነሱ ግን ለእነሱ ግን መልእክት የሚሰጧቸው እንደዛ ቅዱሳን ስዕላት ናቸው። ተቀምጠው ብዙ ሰዓት ይዋቸዋል። አሁን እኔ በልጅነት እንደተማርኩት ትምህርት ይናገሯቸዋል። ደግሞ የማይጠፋ ስዕል ናቸው እና ግድ ሰው ብቻ አስተምሩታለም። ሰው የሚማረው ሰው ከሰማይ ይማራል። ሰማያት ክብሩን ይናገራሉ። መናገር የለም ድምፅ አይሰማም፣ ግን የእግዚአብሔርን ክብር ያወራሉ። ሰማይ ራሱ የእግዚአብሔርን መኖር የሚያሳይ ስዕል ነው። አብስትራክት የሆነ ስዕል ነው። እግዚአብሔር ክብር እንዳለው እግዚአብሔር ኃያል እንደሆነ ትልቅ አባት እንደሆነ ትልቅ መጋቢ እንደሆነ እንኳን የእኛ የሰማይ እንኳን አምላክ እንደሆነ ይናገራሉ የእግዚአብሔርን ከፍታና ግርማዊነት ይናገራሉ። እነዚህ ተናጋሪዎች ከሰው ከሚናገሩ በላይ ናቸው። በድንኳን ውስጥ የእግዚአብሔር ደመና ታየ በተተከለ ጊዜ ነው። ግን መተከል ይፈልጋል። ቤታችን ውስጥ መንፈሳዊ ተናጋሪዎችን ማስቀመጥ አለብን። ልጆች አለን ቤተሰብ የመሰረትን ብቻችንን በምንተኛ አጠገባችን ጌታችን እንዳለ እንዲሰማን የሚያደርጉ ነገሮች። ምክንያቱም እኛ ሰዎች ስጋችን በጣም ቢዚ ነው፣ በብዙ ሀሳብ የሚታወቅ ነው። የሚያስታው ሰው ይፈልጋል። ለዚህ ነው ስልኮቻችን ላይ አላርም ያስገጠም ነው። አላርም ተኝተን እንኳ እንድንነሳ ይቀሰቅሰናል። መንፈሳዊ አላርሞች ናቸው እነዚህ። ሰው እግዚአብሔር እንዲያስብ ያደርጋሉ። እንግዲህ ማደሪያው ቤታችን ማደሪያ እንዲሆን ስንፈቅድለት፣ ክብሩና ብርሃኑ ደመናው ቤታችንን ይሞላል። እና እማይናገሯች ተማሪዎች ሆነው በቤታችን ይሄው ምስክሮች ሆነው ይቀመጣሉ። ደግሞኛስ ማደሪያችን፣ ኑሯችን፣ ሰውነታችን እግዚአብሔር የሚያድርበት እንዲሆን ስንፈቅድ በደንብ ቁርጠኛ ስንሆን አያችሁ፣ ሰው ሲወለድ ሁለት ዓለም አለው። አዳማዊ ዓለም አለው፣ ክርስቶሳዊ ዓለም አለው። የመጀመሪያው አዳም እንደወለደን ከእናት ማጸን እንወለዳለን፣ በምጥ እንወለዳለን። ሁለተኛው አዳም ደግሞ በአርባ ቀን ወይ በሰማንያ ቀን ክርስቶስ ደግሞ መንፈስ ቅዱስ ይወልደናል። እዛ ጋር የሁለት ዓለም ሰዎች ሆነን እንኖራለን። ያኛውን አዳም ክደን ግን አለው አሻራው አለ። በሁለተኛው አዳም በክርስቶስ ብርሃን ማደግ እንጀምራለን። ስለዚህ መቅደሳችን ሰውነታችን ውስጥ ሁለት ዓለም ስለዚህ ለዚህኛው ለሁለተኛው አዳም ማደሪያ መሆን አለበት። ልዑል ማደሪያውን ስለሚቀድስ እግዚአብሔር ቃል ልዑል ማደሪያውን ቀደሰ ይላል። ሰውነታችንን ይቀድሳል ኢየሱስ ክርስቶስ በልባችን መንፈስ ቅዱስ በውስጣችን እንዲሰራ እንዲኖር ስንናፍቅ፣ ስንፈልግ የክብሩ ደመና ውስጣችን ይሞላል። ጠዋትም ማታ የሚያበሩ መብራቶችን እንሆናለን። ሰው ፊታችንን አይቶ እግዚአብሔርን ይመለከታል። የእግዚአብሔርን በጎነት ያያል። እንለወጣለን። መቼም ነው ደግሞ መሆን ያለበት? ድሮ ወጣት እያለን ሰንበት ተባሮች እያለን በጣም ዲቮት ሆንን፣ ጥልቅ በሆነ ተመስጦ ውስጥ መንፈሳዊ ሰዎች ነበርን። ብዙዎቻችን ካደግን በኋላ ግን ልባችን ተሰረቀ። ካደግንም በኋላ መሆን አለበት፣ ከሽመገልንም በኋላ መሆን አለበት፣ ወጣት ጎልማሳ በሆንም ጊዜ መሆን አለበት። ለምን መሰላችሁ? እግዚአብሔር የእድሜ ልክ አምላክ ነው። የዘላለም አምላክ ነው። እግዚአብሔር መብት አለው በእኛ ላይ ክርስቶስ በክቡር ደግሞ ገዝቶታል ሰውነታችን። ስለዚህ ማደሪያው እንዲሆን ሰውነታችን መፍቀድ የምህን ጊዜም ስራ ሆናለበት። አባታችን አብርሃምን ስታዩ ስታጠኑ መጽሐፉን በሚንቀሳቀስበት ቦታ ሁሉ ለእግዚአብሔር መሰዊያ ሰራ ይላል። ኑሮ እሱ ብቻ አይደለም ይሄ መኖር ብቻ ሀገር ቀይሮ ከአካባቢው ሰው ጋር ተላምዶ ጥሩ ቤት ወይ ድንኳን ሰርቶ ሰላም እያሉ እያረሱ እየነገዱ መኖር ብቻ ስላልሆነ ነው ኑሮ። የእግዚአብሔር መሰዊያም ያስፈልጋል በሰው ህይወት ውስጥ። ስለዚህ አብርሃም በሄደበት ቦታ በተከለበት ድንኳን የእግዚአብሔር መሰዊያ ነበር። ስለዚህ አብርሃም አልተገኘም፣ አልተነካም። ማንም ሰው አብርሃምን ያልነካው በዘመኑ ማንም የዘመኑ ሰዎች ጥንታዊ ይሄ የጥንት ምን አይነት ሰዎች መሰሏቸው? በጥንት የነበሩ ህግ የሌላቸው ተነስተው ሀገር የሚዘርፉ ድንኳን የሚያቃጥሉ ሕፃናቶችን፣ ሴቶችን ይዘው ሄዶ ባሪያ የሚያደረጉ ጎበዞችን፣ ወንዶችን የሚገሉ ተዋጊዎች ያለ ህግ የፈሉበት ዘመን ላይ ነው አብርሃም የኖረው። አንድም ሰው ነክቶት አጠገቡ የተከለው መሰዊያ የተከለለት እግዚአብሔር የአብርሃም አምላክ ነበር። የአብርሃም አምላክ ነበር ማለት ጠባቂው ነበር መጋቢው ነበር፣ ባራኪው ነበር፣ መተማመኛ መፎካከሪያው ነበር። አያችው፣ ህይወታችን ውስጥ በሄድንበት ባደግንበት ደረጃ ሁሉ መሰዋ ያስፈልጋል። ሰንበት ተማሪ ያለው ብርቱ፣ ጻልጅ ያለው ጎበዝ፣ ስጎለምስ መርሳት በፍጹም የሁል ጊዜ አምላክ የዘላለም አምላክ ሁልጊዜ አምላክ ይህን መርሳት የለብን። እሱ እኛን የሚወደን ያለ ውረት ነው። ቀን ለክቶ ጊዜን አይቶ አይደለም የሚወደን። እኛም የእሱ ማደሪያ ለመሆን ስንዘጋጅ ቀን ለክተናል። እታችም እላይም ሆነን ባለስልጣንም ሆነን ተራ ሰው ሆነን ደህይተንም በልጽገንም እዛም ላይ ወተንም ጥሩ ኑሮ ኖረንም አፈር መደብ ላይ ተኝተንም እግዚአብሔር አምላካችን እንዲሆን የሰውነታችን ጌታ እንዲሆን መፍቀድ አለብን። ያን ጊዜ የክብሩ ደመና ቤታችንም ብርሃኑ ደግሞ ኑሯችንን ይሞላል። ማንም ሰው የምትንቀሳቀሰው አንድ እንኳን አይደፍራት። ማንም ሰው ታፍረን ተከብረን እኛም ደግሞ ጌታችንን አፍረን የምንኖር መንፈሳዊ ከዋክብቶች ያደረገናል። የሰማ ነው በልቦናችን ጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት ይናታችንን ቤታችን ረድኤት በረከት የመላ ጥበቃ አብረውን ይሁን። እጁን ዘርግቶ ክርስቶስ ይባርካችሁ። የወታችሁ በረከት ይሁን። ቅድም የሳሰብኳችሁ ሌሎች ማሳሰቢያ ትርሱ። ኮሜንት ስለምታደረጉ እግዚአብሔር ይባርካችሁ። ደስ ይለኛል። ኮሜንት በምታደረጉ ሰዎች ላይክ በምታደረጉ ሰዎች ቪዲዮዎቹ ሲወደዱ ዩቲውብ ሰዎች እንዲሰሙት ከፊት ለፊት እየገፋ ያስቀምጠዋል። እግዚአብሔር ይባርካችሁ። ቀስ አሸናፊ ገብረማርያም ነኝ። ሰላም